ዲቪ መሙላት የምትፈልጉ ከሆነ እነዚህን ሁለት አዳዲስ ህጎች ለመተግበር ተዘጋጁ። ዘንድሮ ብዙ ዲቪ የሚደርሳቸው ሰዎች ይኖራሉ ተብሎ ይጠበቃል። ምክንያቱ ደግሞ የተጨመሩ አዳዲስ ህጎች ስላሉ ነው። እነዚህ ህጎች ለእኛ ለኢትዮጵያውያን ትንሽ ከባድ ስለሆኑ ብዙ ሰው አይመዘገብም ተብሎ ይጠበቃል። እነዚህን ህጎች ተግባራዊ በማድረግ ለዲቪ 2027 ብቁ እንድንሆን የሚያደርጉን ነገራቶች ዛሬ በዚህ ቪዲዮ ከመጀመሪያው እስከ መጨረሻው አሳያችኋለሁ ማለት ነው። የምናሟላባቸውን መንገድ እያንዳንዳቸውን ዘርዝሬ ያሳያችኋለሁ። እናንተ የሚቀላችሁን መንገድ ተጠቅማችሁ እነዛን አዲስ የተጨመሩ ህጎችን ማሟላት ትችላላችሁ። ዲቪ 2027 ላይ እንደ በፊቱም ያሉ ህጎች የተቀነሱ ነገራቶች የሉም። እንደውም የተጨመሩ በጣም ወሳኝ ወሳኝ የሆኑ ህጎች ለጣም ለብዙ ሰው ሊከብዱ የሚችሉና እንግዲህ ዘንድሮ በተጨመሩት ህጎች ምክንያት አምናና ሀቻምና አፕላይ ካደረገው የዲቪ አመልካች ቁጥር በብዛት ይቀንሳል ተብሎ ይጠበቃል። ምክንያቱም አዲስ የተጨመሩት ህጎች ትንሽ ወሰብሰብ ያሉና ከበድ ያሉ በአጭር ጊዜ ሊፈቱ የማይችሉ ስለሆኑ እስፔሻሊ አንዱ እንደ ሀገራችን ኮንቴክስት እንደ ሀገራችን ሁኔታ በአጭር ጊዜ ሊገኝ ስለማይችል በጣም ብዙ ሰው ይቸገርበታል ተብሎ ይታሰባል። ዛሬ እሱንም በአጭር ጊዜ የምናገኛቸውን መንገዶች በዚህ ቪዲዮ ነግራቸዋለሁ። እናንተ ቀለል ያላችሁን መንገድ መጠቀም ትችላላችሁ። እንግዲህ እንደምናውቀው ዲቪ ከቅርብ ጊዜ ወዲህ ነው ከ12ተኛ ክፍል ወይም ደግሞ ሃይስኩልን መስፈርት አድርጎ የመጣው ማለት ነው። ከዚያ በፊት ስምንተኛ ክፍሉ ላይ የሚቻልበት መንገድ ነበረ። እያሻሻለ እያሻሻለ ሲመጣ መጨረሻ ላይ 12ተኛ ክፍል ወይም ደግሞ ሃይስኩል ወይም ደግሞ ያንን ይተካል ብሎ የሚታሰብ የሁለት ዓመት የስራ ልምድ ሰርተፍኬት ማቅረብ የሚችል ሰው መሆን አለበት የሚል መጨረሻ ላይ የመጣ ህግ አለ፣ በቅርብ አመታቶች ማለት ነው። በፊት ላይ ግን ስምንተኛ ክፍል በላይ ይቻል ነበረ። የሆነ አመት ጀምሮ ነው እነዚህ ህጎች የወጡት ማለት ነው። ዘንድሮ ደግሞ አዳዲስ ህጎች፣ ሁለት ህጎች ተጨምረዋል። እነዛን ሁለት ህጎች የኛ የሀገራችን ማህበረሰብ እጅግ በጣም ይከብደዋል ተብሎ ኤክስፔክት የሚደረጉ ህጎች ናቸው። እነዚህ የተጨመሩ ህጎች በቀላሉ ለማሟላት ምን ምን ያስፈልገናል የሚለውን ላሳያችሁ። የመጀመሪያው ህግ አንድ ዶላር አፕሊኬሽን ፊ መክፈል አለብን የሚል ነው። ያ እኛ በሀገራችን የመመዝገቢያ ክፍያ እንደምንለው ማለት ነው። ይህም ክፍያ ለተለያዩ ለዲቪ የሚሆኑ ወጪዎች የሚወጣ ነው። ይህንንም ክፍያ ከዚህ በፊት ዲቪ የደረሳቸው ሰዎች በተለያዩ አጋጣሚዎች ከእነሱ ላይ የተቆረጠ የሚከፈል ነበረ። የአሜሪካ መንግሥት ይህንን ክፍያ ለዲቪ ለመሙላትና ዲቪ ለማስሞላትና የዲቪን ውጤት ለመምረጥ የሚያወጣቸው ወጪዎች ተሰልተው የሚከፈሉ ክፍያዎች ስለነበሩ ነው። እነዚህን ክፍያዎች ዲቪ የደረሳቸው ሰዎች በተለያዩ አጋጣሚዎች ሲከፍሏቸው ነበረ። አሁን ግን ዲቪ የሚሞላው ሰው በጣም እጅግ ብዙ ስለሆነ ዲቪ የደረሰው ሰው ላይ በጣም እየበዛበት ስለሆነ ምን ተደርጓል ማለት ነው ዲቪ የሚሞላው ሰው አንድ አንድ ዶላር እንዲከፍል ተወስኗል ማለት ነው። በዓለም ላይ ስታቲክስ እንደሚያሳየው ወደ 25 ሚሊየን ማህበረሰብ ዲቪ ይሞላል ተብሎ ይታሰባል። ስለዚህ የአሜሪካ መንግስት 25 ሚሊየን ዶላር ያገኛል ማለት ነው። በዚህ በዲቪ ማለት ነው ዲቪ ስለተሞላ ብቻ 25 ሚሊዮኑ ዘንድሮ ሬጅስተር የሚያደርግ ከሆነ የሚመዘገብ ከሆነ አፕላይ የሚያደርግ ከሆነ 25 ሚሊዮን ዶላር ያገኛል ተብሎ ኤክስፔክት ይደረጋል ማለት ነው። ስለዚህ ይሄ ገንዘብ ደግሞ በቀላሉ ያንን ለዲቪ መሙላትና የዲቪን ውጤት ለማውጣት የሚጠቀሙ ወጪዎችን በአጠቃላይ ይሸፍናል ተብሎ ይታሰባል ማለት ነው። ለዛ ነው ይሄ ወጪ የተደረገው። እኛ በኢትዮጵያ የምንኖር ሰዎች እንዴት አድርገን ነው እቺን 1 ዶላር የምንከፍለው የሚለውን ልንገራችሁ። አንደኛው ብዙ መንገዶች ይኖራሉ። የመጀመሪያው መንገድ ግን ለእናንተም የሚቀላችሁ በእናንተ ስም ተደርጎ የ የሚከፈል ከሆነ አሜሪካ ወይም ደግሞ ሌላ ሀገር እነዚህን የኦንላይን ትራንስፈር ሜትዶችን የሚጠቀም ዘመድ ካላችሁ በእናንተ ስም አድርጎ ፔይ እንዲያደርግላችሁ ማድረግ ትችላላችሁ። በሁለተኛ ደረጃ ግን ራሳችሁ ማስተር ካርድ አውጥታችሁ የምትዘጋጁበት ወይ ነው። ይሄኛው እጅግ በጣም ጠቃሚ ነው፣ ሌሎች ክፍያዎችም ስለሚረዳችሁ። በባይቢትም በተለያዩ አፕሊኬሽኖች ተጠቅማችሁ ማስተር ካርድ አውጡ። ከዛን ከማስተር ካርድ ቀላሉን መንገድ መርጣችሁ በማስተርካርድ ካርድ አንድ ዶላር ፔይ ማድረግ ማለት ነው። ይህም ቀላል ነው። ቀጣይ በምሰራው ቪዲዮ ስለ ማስተር ካርድ በደንብ አስረዳችኋለሁ ገብታችሁ ማስተር ካርድ አውጥታችሁ ከዛን አንዱን ዶላር በዛ መክፈል ትችላላችሁ ማለት ነው። እነዚህን ሁለት መንገዶች ብትጠቀሙ አሪፍ ነው። ሌሎች መንገዶች ይኖራሉ ግን ለሀገራችን ትንሽ ወሰብሰብ ስለሚሉ ላይሰሩም ስለሚችሉ እነዚህን ሁለት መንገዶች ተጠቀሙ ለማለት ፈልጋለሁ። ስለዚህ ምን ማዘጋጀት አለባችሁ? ማስተር ካርድ ማዘጋጀት አለባችሁ። ያንን የማትችሉ ከሆነ ደግሞ ውጭ ሀገር ወይም ደግሞ እነዚህን ኦንላይን ትራንስፈር ማስተር ካርድ ሌሎችንም የኦንላይን ትራንስፈርን የሚጠቀም ሰው ጓደኛ ካላችሁ እሱን ፈልጉና አደራ በሉት። በዛ መልኩ መክፈል ትችላላችሁ ማለት ነው። ሌላኛው ነገር የተጨመረው ነገር ደግሞ ፓስፖርት ነው። ፓስፖርት የሌለው ሰው ዘንድሮ ዲቪ ላይ ሞላ ነው ማለት ነው። አዲሱ ሕግ ላይ ፓስፖርት እንግዲህ ወሳኝ ነገር እንደሆነ ተገልጿል ማለት ነው። የፓስፖርቱን የፊት ገጽ እስካን ተደርጎ ዌብሳይቱ ላይ እንደሚሞላ ነው እንግዲህ አዲሱ ሕግ የሚናገረው ማለት ነው። አብዛኛው ማህበረሰብ ደግሞ እስከዛሬ ዲቪ የሚሞላው ሰው ፓስፖርት የሌለው ነው። ምክንያቱም ፓስፖርቱን ዲቪ ከደረሰው በኋላ ማውጣት ስለሚችል ማለት ነው። ፕሮሰሱን እያስኬደ ዲቪ ፓስፖርቱን ማውጣት ስለሚችል ፓስፖርት ላይ ብዙ ሰው አተኩሮ የሚያወጣ አልነበረም ማለት ነው። እስከዛሬ እኔ ጋር የሚሞሉ ሰዎች አብዛኞቹ ፓስፖርት አልነበራቸውም። ፓስፖርት ያስፈልጋል እንዴ ብለው ሁሉ ላይ ጠይቁኝ ነበረ። ፓስፖርት ችግር የለውም ዲቪ እንደደረሳችሁ ካረጋገጣችሁ በኋላ ራሱ ፓስፖርትን አፕላይ ማድረግ ትችላላችሁ እያልኩ ነበረ ስሞላላቸው የነበረው ምክንያቱም ፓስፖርት ቀድሞ ስለማያስፈልግ ማለት ነው። በአዲሱ ህግ ግን ፓስፖርት እስካን ተደርጎ ግዴታ ዌብሳይቱ ላይ አታች መደረግ ስላለበት ፓስፖርት ግዴታ ሆኗል ማለት ነው። ስለዚህ ሁላችሁም ፓስፖርት ማውጣት ይኖርባቸዋል ማለት ነው። ለዚህም ቀላሉ መንገድ መንገድ ነግራችኋለሁ ማለት ነው። አገራችን ላይ ትንሽ ከበድ የሚል ነገር ሆኗል። እንግዲህ ያለን ጊዜ ውስን ነው። ዲቪ አንድ ወር ጊዜ ያህል ብቻ ነው የሚቆየው። በእኛ አቆጣጠር መስከረም መጨረሻ አካባቢ ይጀምርና 2122 አካባቢ ይጀምርና እንግዲህ ጥቅም 2122 አካባቢ የሚያልቅ ይሆናል ማለት ነው። ስለዚህ የአንድ ወር ጊዜ ነው የሚኖረው ማለት ነው። ያንን የአንድ ወር ጊዜ እንዴት አድርገን ነው ፓስፖርት አውጥተን እንዴት አድርገን ሪጅስተር እናደርጋለን በዚች በአንድ ወር ጊዜ ውስጥ የምትሉ ፓስፖርት ለመያዝ ሁለት አይነት መንገዶች አሉ። አንድ አንደኛው መንገድ ሁላችሁም እንደምታውቁት በአስቸኳይ ማውጣት ነው። ሀያ ወይም ሀያ አምስት ሺህ ብር ከፍላችሁ አስቸኳይ ፓስፖርት ማውጣት ነው። ይህም ትንሽ ገንዘቡ በዛ ይላል፣ ዲቪውም ላይደርሳችሁ ይችላል። ወይ ደግሞ ፓስፖርቱ ለሌላ ነገር የምትፈልጉ ከሆነ ማውጣት ትችላላችሁ። በዚህም ወይ ማለት ነው፣ በዚህኛው ወይ ትንሽ ከበድ የሚላችሁ ከሆነ ደግሞ አዲሱ የኢሚግሬሽን ዌብሳይት ላይ ከሁለት ሳምንት እስከ አንድ ወር ድረስ ፓስፖርት እየሰጠ ይገኛል። ግን ይህንን መፍጠን አለባችሁ። ልክ ይህንን ቪዲዮ እንደለቀቅኩት ግዴታ ይህን አፕላይ ማድረግ አለባችሁ ማለት ነው። ያን አፕላይ ካደረጋችሁ በኋላ ፓስፖርታችሁን በአንድ ሳምንት ውስጥ ሄዳችሁ አሻራ የምትሰጡ ይሆናል ማለት ነው። የአስቸኳይ አገልግሎት ብቻ ነበር የሚሰጠው። የመደበኛ አገልግሎትን መስጠት ስለጀመረ በዚህ ሳምንት ነው የጀመረው። ስለዚህ በዚህ ሳምንት ነው የመደበኛ አገልግሎት መስጠት የጀመረው። እናንተ ገብታችሁ እዛ ላይ ሬጂስተር አድርጉና፣ አጭር ጊዜ ነው አሁን ላይ ከአንድ ሳምንት እስከ አንድ ወር አካባቢ ፓስፖርታችሁን የምታገኙበት ወይ አለ። አሁን በቅርብ ማለት ነው ይህን ቪዲዮ ስሰራላችሁ ማለት ነው። እናንተ እዛ ላይ ሬጂስተር ካደረጋችሁ በአጭር ጊዜ ፓስፖርታችሁን ማግኘት ትችላላችሁ ማለት ነው። ካልሆነ ግዴታ አስቸኳይ ማውጣታችሁ ነው ማለት ነው። ግዴታ አስቸኳይ ፓስፖርት ታወጣላችሁ። ምክንያቱም መደበኛ ወደ አምስት ወር አካባቢ ስለራቀ ማለት ነው። ስለዚህ ይህችኛዋን ዌብሳይት ብትመርጧት ብዬ አስባለው። ትንሽ ቢዚ ልትሆናለች ኮኔክሽን ትፈልጋለች። በኮምፒውተር ነው ደግሞ መመዝገብ የምችሉት፣ በስልክ አይሆንም። ይሄኛው ያኛው ዌብሳይት ነው በስልክ የሚሰራላችሁ። ስለዚህ ኮምፒውተር ግዴታ ነው። አሪፍ ኮኔክሽን ሊኖራችሁ ይገባል። ዌብሳይት ትንሽ ከበድ ስለሚል ማለት ነው እዛ ላይ ገብታችሁ ሬጅስተር ማድረግ ትችላላችሁ ማለት ነው። እዛ ላይ ሬጅስተር ካደረጋችሁ በኋላ ፓስፖርታችሁን በሳምንት ወይ በተሰጣችሁ ቀጠሮ ቀን አሻራ ሰጥታችሁ በአጭር ጊዜ መውሰድ ትችላላችሁ ማለት ነው የዘንድሮ ዲቪ 2027 ሳይጠናቀቅ በአጭር ጊዜ መውሰድ ትችላላቸው ማለት ነው። ስለዚህ ይህን በደንብ ግምት ውስጥ ጨምሩት። በዚህ መልኩ እነዚህን ሁለት አዳዲስ ህጎችን ተግብረን ለዲቪ ኢሊጀብል ወይም ደግሞ ለዲቪ ዝግጁ መሆን እንችላለን ማለት ነው። ስለዚህ ዲቪ መሙላት የምትፈልጉ ከሆነ እነዚህን ሁለት አዳዲስ ህጎች ለመተግበር ተዘጋጁ። ግዴታ እነዚህን ሁለት አዳዲስ ህጎች የማተገብሩ ከሆነ የዘንድሮውን የ2027ቱን የዲቪ እድል አታገኙትም ማለት ነው። የዘንድሮውን ዲቪ 2027ን አሪፍ የሚያደርገው የሚመዘገቡት ሰዎች አናሳ መሆናቸው ነው። ዲቪ 2027ን ይመዘገባሉ ተብሎ የሚጠበቁ ሰዎች እጅግ በጣም ትንሽ ከመሆናቸውም ጋር ተያይዞ ዘንድሮ ብዙ ዲቪ የሚደርሳቸው ሰዎች ይኖራሉ ተብሎ ይጠበቃል። ምክንያቱ ደግሞ የተጨመሩ አዳዲስ ህጎች ስላሉ ነው። እነዚህ ህጎች ለእኛ ለኢትዮጵያውያን ትንሽ ከባድ ስለሆኑ ብዙ ሰው አይመዘገብም ተብሎ ይጠበቃል።